እግዚአብሔርን አለማወቃችሁ ለእግዚአብሔር አለመገዛታችሁ አስጨንቋችሁ ያውቃል? ያልገዛችሁት ቤት፣ ያልገዛችሁት መኪና፣ ያልገዛችሁት ልብስ ያስጨነቃችሁን ያክል ያልተገዛችሁለት አምላክ አስጨንቋችሁ ያውቃል? ላልተገዛችላችሁ ዓለም ስታለቅሱ፣ ሌሊትና ቀን ስታስቡ፣ ስታወጡ፣ ስታወርዱ፣ ለማትገዟት ዓለም፣ ለማትገዙት ኑሮ፣ በስራችሁ ለማታደርጉት ኑሮ ሌሊትና ቀን አንገታችሁ እንደፍታችሁ እንደሰራችሁ ቃሉን ለማንበብ አንገታችሁ እንደፍታችሁ ታውቃላችሁ? እንዲህ እናውቃለን፣ እንዲህ ማሰብ መጨነቅ ያስፈልጋል የእግዚአብሔር ቤተሰቦች። እነዚህ ሰዎች ይጨነቁ የነበረው ለሌላው ለማይረባው ነገር ነው። ስለ ክርስቶስ ጠየቁ ጠየቁ ይመጣል አላቸው። ከእኔ በኋላ የሚመጣው ከእኔ የሚበልጥ ነው ብሎ ነገራቸው። ምልክቱን ሁሉ ነው የነገራቸው። አንድም የተሰውረ ነገር የለም። አሁን በምን እናመካኝ ወገኖች? መንግስተ ሰማያት በፊታችን የተገለጠች ናት። በምን እናመካኝ ከመንግስቱ ለመውጣታችን? በእውነት ከርስቱ ተካፋይነት ከርስት ተካፋይነት ወጥተን ለመቀረታችን ምን ምክንያት ሊኖረን ይችላል? አሁን ድህነታችንን እንዳናመካኝ ድሃ ዳ ሁኖ ይጸደቁ አሉ። ባለጸግነታችን እንዳናመካኝ ባለጸጋ ሁኖም ይጸደቋሉ። ስልጣናችንን እንዳናመካኝ ባለስልጣን ሆነው የጸደቁም አሉ። ቤት ንብረት፣ ሚስት፣ ልጅ እሱ ጉዳይ ሆኖ እንዳይቀርብ እኔ እኮ የልጅ ጉዳይ ይዞኝ እንጂ እንዳንል፣ ልጅ ኖሯቸውም ነው የጸደቁ አሉ፣ እግዚአብሔርን ያገለገሉ አሉ፣ የጸለዩ አሉ። ልጅ መኖር በእውነት ሚስት መኖር ባል መኖር ከጸሎት ያግዳል? ከአገልግሎት ያግዳል? ቤተ እግዚአብሔር ከመውደድ ያግዳል? የባል ፍቅር የሚስት ፍቅር ከእግዚአብሔር ፍቅር ይለያል? ይህ ምክንያት ሊሆን አይችልም። የጠየቅነውን በደንብ አንሰማም ሲጀመር የሰማነውንም ደግሞ አንተ ገብርም በቃ ችግራችን እሱ ነው። ሄሮድስነት፣ ስንፍና። እነዚህ ሰዎች ይህንን ሰባ ሰገል እኮ መቼ እንደሰሙት ታውቃላችሁ? ስለ ክርስቶስ ልደት ከአንድ ሺ አምስት መቶ ዓመት በፊት እኮ ነው ይህን ታሪክ የሰሙ። ክርስቶስ ሲወለድ ምልክቱን ያዩት ከአንድ ሺ አምስት መቶ ዓመት በፊት ነው። በለዓም የሚባለው ንጉሥ ነቢይ ነው የነገራቸው። በለዓም የነበረው ከክርስቶስ ልደት በፊት አንድ ሺ አምስት መቶ ዓመት ገደማ ነው። ያን ጊዜ የሰሙትን ታሪክ ልብ አድርገው ጠብቀው ከትውልድ ወደ ትውልድ ምልክቱ ሲገለጥ የተወለደውን የአይሁድ ንጉሥ ፍለጋ መጡ ያን ኮከብ እየተመሩ ሄሮድስ ግን እዛው ቦታው ላይ ነበረ ግን አላየውም ግን አላ ይጨነቅ የነበረው እሱ እንደውም ስለ ስልጣኑ የአይሁድ ንጉሥ ምትል ዜና ስለሰማ ያስደነገጠችው እሷ ነበረች ያስጨነቀችው እሷ ነበረች እንጂ ሌላው ነገር አልነበረም ለዚህ ነው በፀሐይ መስኮት አጠገብ ቆሟል፣ ግን ብርሃን አይታየውም ያልኳችሁ። ለዚህ ነው ከፀሐይ አጠገብ ቆሟል፣ ግን አይሞቀውም ያልኳችሁ። ሄሮድስ እንዲህ አይነት ሰው ነበረ። ከፀሐይ አጠገብ ቆሞ ካልሞቀው ሰው የት ሆኖ ሊሞቅ ይችላል? ባህር ውስጥ ጠልቆ ነው ሊሞቅ የሚችለው? የት ነው ሊሞቅ የሚችለው? ፀሐይ መስኮት ላይ ቆሞ ብርሃን ካልታየው የት ነው ይሄ ሰው ጨለማው ሊወገድለት የሚችለው? ምን ላይ ብታቆሙት ሊሆን ይችላል ወገኖች? ግን ይሄ ሰው እንዴ ንጸጋ ይታደላል ነበር። ሰነፍ ነው። ሰነፍ አትሆን ወገኖች። ሰነፍ ልብ ሊኖረን አይገባም። ሰነፍ ልብ ማለት ወገኖች እንቅልፍ እንቅልፍ የሚለው ማለት አይደለም። እግዚአብሔርን የማያስብ ልብ ማለት ነው። ሰነፍ ልብ ማለት ቃለ እግዚአብሔር የማይመላለስበት ልብ ማለት ነው። ሁልጊዜ ጊዜ ዓለማዊ የሆነ ልብ፣ ሰነፍ ልብ ማለት እሱ ነው። ለቤቱ ይተጋል፣ ለኑሮው ይተጋል፣ ለትዳሩ ይተጋል ሚስቱን ለማስደሰት ይተጋል እግዚአብሔርን ለማስደሰት ግን አስቦትም የማያውቅ ልብ ካለ እሱ ሰነፍ ልብ ነው መጽሐፍ እንደዚያ ነው የሚለው በመዝሙር 22 ቁጥር አንድ ላይ ዳዊት ምንድነው ያለው ሰነፍ በልቡ ምን የለም ይላል ምን የለም እግዚአብሔር የለም ይላል ሰነፍ እንደዚያ ነው ሰነፍ ማለት እግዚአብሔርን የማያውቅ ሰው ማለት ነው ሰነፍ ማለት ለእግዚአብሔር የማይገዛ ልብ ያለው ሰው ማለት ነው ይህ ሰነፍ ሰው ልብ ሊኖረን አይገባም ልባችሁን ፈትኑት መርምሩት አጎልብቱት አጀግኑት። ደካማ ልብ ሊኖረን አይገባም ወገኖች። ደካማ ልብ ማለት ርህራሄ የሌለው ልብ ማለት ነው። ጠንካራ ልብ ማለት ቂም በቀል መያዝ የሚችል ይመስላችኋል? አሁን ልቡ ጠንካራ ነው የምትሉት ሰው አለ አይደል? ምን አይነት ሰው ነው? ልቡ አይፈታም፣ ምስጢር ይቋጥራል፣ ለማንም የተገለጠ አደለም ለማለት ፈልጋችሁ ይመስለኛል። ግን ጠንካራ ልብ ማለት ግን እሱ አደለም ወገኖች ጠንካራ ልብ ማለት በርህራሄ የተሞላ ልብ ማለት ነው ጠንካራ ልብ ማለት በንስሐ የነጻ ልብ ማለት ነው አዳፋ ልብስ ነው ንጹህ ልብስ ነው ጠንካራ የሚሆነው ልብስ እኮ ባጠቡት ልብስ ልክ ነው አይደል እንደ እየጠነከረ የሚሄደው ሲያድፍ አይደለም አዳፋ ልብ ይዞ ጠንካራ ልብ አለኝ ማለት አይቻልም ጠንካራ ልብ ማለት እግዚአብሔርን በመፈለግ መዓልትና ሌሊት ሲፈራረቁ እማይተኛ ልብ ማለት ነው። ተኝተው እንኳን እግዚአብሔርን አይረሱትም፣ እንኳ በው ይጸልያሉ። እግዚአብሔርን በህልማቸውም ያዩታል። እኛ ቆመንም እንኳን የማናየውን እግዚአብሔርን በህልማቸውም ያዩታል። እኛ ተኝተን እንቃዣለን፣ እነሱ ደግሞ ከእግዚአብሔር ጋር ይነጋገሩበታል። ተኝተው እግዚአብሔርን ያስቡታል።